ሰላም እንዴት ናችሁ? ዛሬ በጣም ደስ ብሎኝ ነው የመጣሁትኝ። እንደሚታወቀው ቲክታክም ላይ ዩቲዩብም ላይ 300 ሰብስክራይብ ገብቻለሁና እግዚአብሔር ያክብርልኝ እና ለምስጋናም ነው የመጣሁትኝ ከታይ ጀምሮ እያገዛችሁ የነበራችሁ ጓደኞች የማላችሁ እና እግዚአብሔር ያክብርልኝ፣ እዚህ ደርሰናል። እንግዲህ የእናንተንም እንደምንቀውጠው ተስፋ አደርጋለሁ። ያው ፋሚሊዎቻችንም ሰብስክራይብ ያደረጋችሁም ሰዎች ክበሩልን። ያው ቲክታካችንም እንዳይመታ ኮፒሊንግ ይደረግ ፊስ ወዳችኋለሁ። ቴንክ ዩ። በጣም በጣም በሚገርማችሁ ሁኔታ ሰዎች ምን አክል ጠላት እንደሆኑ የተረዳሁት ነገር ቢኖር የእናንተን እድገት የማይፈልጉ በተለይ የቡርኬና የሃይሚ ለውጥ ቡርኬና ሃይሚ አንድ ላይ መሆናቸውን የማይፈልጉ ጠላቶች በጣም ብዙ ነገር ሲቆፍሩ በጣም ብዙ ነገር ሲያረጉ እያየው ነው። የዛሬው ግን በጣም ለየት ያለብኝ ነገር ምንድን ነው? የአንዲትን ሴት ፎቶ ቡርኬ እንደታቀፋት አድርጎው ኤዲት ቁጭ፣ በቃ ኤዲት አድርገው አስተካክለው በኤአይ ኤአይ እንግዲህ መጠቀም የሚቻሉት ታውቃላችሁ ዶላር ከፍላችሁ ነው። ዶላራቸውን ከፍለው በዚህ ደረጃ ቡርኪና ሀይሚን ለመለያየት እየተሰራ ያለ በጣም ብዙ የተለቀቁ ፎቶዎች አሉ። እውነተኛ ነገር ለማስመሰል እየተጣራ ያለ ነገር አለ። ነገር ግን እኔ ጎግል ላይ ገብቼ ይሄ ፎቶ ትክክል ነው ትክክል አይደለም ብዬ ቼክ ሳረግ ዘጠና ዘጠኝ ፐርሰንቱ ኤአይ ነው። አንድ ፐርሰንቱ የእሱ የቡርኬ ትክክለኛ ፎቶ ነው። ሴቷ ግን ዘጠና ዘጠኝ ፐርሰንቱ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንቱ ኤአይን የተሰራችሁ ማለት ነው። እና በዚህ ደረጃ ይሄን ያክል እነዚህን ልጆች ለመበታተን የነዚህን ህይወት ለማበላሸት ይሄ ሁሉ ጥረት ማድረግ ለምን አስፈለገ? ምን አደረጉ? ጥፋታቸው ምንድን ነው? ነገሮች ተጣልተዋል። አዎ ተጣልተዋል፣ ግን ይታረቃሉ። እናንተ ዶላራችሁን እናንተ ዶላራችሁን እየከሰከሳችሁ ኤአይ እየሰራችሁ ሰውና ሰውን ለማጣ ብዙ ነገር መጣር ትችላላችሁ። እነሱ ግን ፍቅራቸው ይቀጥላል። ንፋስ አለው እንዴት ነው ደስ የሚለው አየሩ እና ብዙ ባት ደክሞ ብዙ ባት ጥሩ እነሱ ይዋደዳሉ። ምንም ብትሉ፣ እነሱ ጥሩ ፍቅር አላቸው። በጣም ጥሩ። እናንተ ተንኮለኞች፣ እንደምሰሩ ሴራ ሳይሆን አሁን የተጋጩበትን ነገር በቤተሰቡም በጋሽዬም በሙሽዬም በማንም ማንም በኩል ቢሆን ችግሩ እንዲፈታ ይደረጋል። ሰው ሆኖ የማይጋጭ የለም። ነገር ግን የነሱ መጋጨት ማስተካከል የሚቻልበት መንገድ ይስተካከላል። እናንተ ግን በጣም ብዙ ብዙ በጣም ብዙ ፎቶዎች ነው ኤአይ እየሰራችሁ እየበተናችሁ እያሰራጫችሁ ያላችሁት። ይሄ ደግሞ የልጅቷ ሴራ ነው። ምክንያቱም ይህን እያደረገች ያለችው ልጅቷ ናት። ሀይሚ የተማረች ናት። ባይዘዌ እንግሊዝኛ መጻፍም መንበብም ትችላለች። ኦኬ ሶ እየተደረገ ያለውን ነገር እርግጠኛ ነኝ በደንብ አድርጋ ታውቃለች። ስለዚህ ምንም ብታረጉ ምንም ላታመጡ፣ ብዙ ባትደክሙ ነው ምላችሁ። ምንም ላታመጡ ምንም ላታረጉ፣ ብዙ ባትደክሙ ምክንያቱም ኤአይ መስራት እንደዚህ ምናምን። ሌላው ቡርኪ 3 ሺ ሰብስክራይብ ገብተዋል። እንኳን ደሳለቅ እንኳን ለዚህ በቃክ። እውነት ለመናገር እኛ ራሱ በጣም ነው የምናመሰግናችሁ በጣም በጣም እጅግ በጣም ከሚባለው በላይ በእውነት እናመሰግናችኋለን። ሪስፔክት አላችሁ፣ ጥሩ ስነ ምግባር ያላችሁ ጥሩ ነገር ሶስት መቶ ሺህ በጣም ብዙ፣ ስለ ፍቅር ነገር እያስተማራችሁን የነበራችሁ መልካም ነገሮችን ስታስተምሩን፣ ብዙ መልካም ነገሮችን ስታስተምሩን የነበራችሁ ናችሁ ጋይስ። ምናልባት ለእኔ እንኳን እንትን አይለኝም ለእናንተ ግን ምናልባት ድምፅ ንፋሱ ምናምን ድምጽ በጣም ጩኸት ሊኖረው ይችላል። በጣም ይቅርታ ውጪ ስለሆንኩኝ ነው ሳይን በልቼ ትንሽ እንቅስቃሴ ላርግ ብዬ ኤክሰርሳይዝ ላርግ ብዬ ወጥቼ ነው እና ንፋስ አለ። ይቅርታ ለሚረብሻችሁ ድምጽ ማለት ነው። እና ቡርኬን ሁላችሁም እንኳን ደስ አለ በሉት። ቲክቶክ ላይ ቪዲዮ ለቋል። ደስ የሚል ቪዲዮ ማለት ነው። ይሄንን ቪዲዮ እንዲያከብሩልን፣ ይሄንን 300 ሺህ እንዲያከብሩልን፣ የምንፈልገው ታርቀው ባንድ ላይ ችግራቸውን ፈተው በአንድ ላይ እንዲያከብሩልን፣ ሞቅ ባለ ነገር እንዲያከብሩልን እንፈልጋለን። ከጸቡ እንዲወጡ እንፈልጋለን። ጠላቶች እነሱ ተጣልተው አይቀርም፣ ይታረቃሉ። መታረቃቸው ቅርብ ጊዜ ነው። በቃ አስቡበት። እነሱ እነሱ ሲታረቁ ሁሉም ነገር ሀይሚም ስትረዳ ያለውን ነገር ቀላል ነገር ነው። ሁለቱ ያልተግባቡት በጣም በትንሽ ነገር ነው። ያለፈ ታሪክ አስረዳኝ ነው የምትለው፣ ምክንያቱም ነገ ሕይወት ስትጀምር እንዳትጎዳ እንዳትጎሳቆል ነው ይመስለኛል። ወንዶች ደግሞ ያለፈ ታሪካቸው ማውራት ስለማይወዱ ነው። ቡርኬ ሀይሚን ተረታት ቁጭ ብለት ከቪዲዮ ውጪ ካፌ ውስጥ ሻይ ቡና እያላችሁ የቀፋ አርግሀት ያለውን ነገር በቃ ንገራት እውነታውን። ከዚህ በፊት የነበረክን የፍቅር ግንኙነት ነገር ግን ያ የፍቅር ግንኙነት እንዳበቃ በአሁኑ ሰዓት ላይ ምንም አይነት ግንኙነት እንደሌለክ አስረዳት። ሀይሚ ትረዳለች። ባይዘቤ ብዙዎቻችሁ ቪዲዮ ሙሉ አታዳምጡም። እኔ ግን በትክክለኛ ሁል ጊዜ ሀሳቤ ቪዲዮ ላይ ሀሳቤ ትክክለኛው ሙሉ ሀሳቤ የሚመጣልኝ ወደ መጨረሻ አካባቢ ነውና የመጨረሻ ቪዲዮ አታዳምጡም። ያዳመጣችሁ ታክል ግን ሁላችሁም ሁለቱ እንዲታረቁ መስራት አለብን። እነጋሽዬን ማናገር አለብኝ አለብን ማስታረቅ አለብን። በቃ እነሱ የሚስማሙበትን መንገድ መፈለግ አለብን እና እነዚህ አይነት ፎቶ እየሰሩ መጥፎ ነገር የሚለጥፉትን ሰዎች እየተመለከታችሁ እንዳትደነግጡ። ኤዲት ነው፣ በቃ ይሄ ኤዲት ነው ምንም አርጉት እራሱ ቢሆን ያለፈ ታሪክ ነው። ሀይሚ ደግሞ ይቅርታ ታደርግለታለች፣ ቢሆን እንኳን ነው ግን አይደለም። እኔ ጉግል ላይ ገብቼ ቼክ ሳደርገው ኤአይ ነው። ኤአይ የሚሰራው በዶላር ነው። ኤንዌስ ገንዘብ ማጥፋት አትጨርሱ። ሀይሜን ና ቡርኬን ለመለያየት ማታረጉት ማትቆፍሩት ጉድጓድ የለም፣ ነገር ግን አይሳካላችሁም። እናንተ ሆናችሁ የምትገቡበት በቃ ይሄ ነው ያለው ነገር። ጋይስ ላይክ ሼር ሰብስክራይብ አሩ። እኔ ይህ መልእክት ሰው ሲያይ ይሄንን ብዙ ልጆች አዎ አይቼዋለሁኝ። በቃ ቪዲዮ ስላላችሁ ብዬ ነው። በጣም ብዙ ልጆች በውስጥ ሼር ስላረጋችሁልኝ እንዳደነጋግጡ በማለት ነው። እወዳችኋለሁ ጋይስ፣ ሰላም ዋሉልኝ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳደረሱ ሺ፣ ውዶቼ ባይ ባይ።